አሌይኩም ረመቱላህ ወበረካቱሁ ወድና የተከበራቸሁ እና እህቶቼ ባላችሁበት አላ ሰላም በናንተ ላይ ይሁን እያልኩ በንስር ጉዳይ ላይ እየሰሩ ያሉ ወንድም እህቶችን አንድ መልክት ላስተላልፍላችሁ ፈልጋለሁ። በመጀመሪያ ደግሞ በቅርቡ ወደ እስልምና የተቀላቀላችሁ ወንድሞችና እህቶቼ እንኳን በሰላም ወደ ቤታችሁ ተመለሳችሁ፣ እንኳን በሰላም ወደ ኢስላም መጣችሁ። ስላም መጀመሪ የተፈጠራችሁበት ሃይማኖታችሁ ነውና እንግዳነትም እንደማይሰማችሁ እርግጠኛ ነኝ። ወደ ራሳችሁ ወደ ነበራችሁበት ስለተመለሳችሁ ማለት ነው። በሁለተኛ ደረጃ ደግሞ በንጽጽር ጉዳይ ላይ እየሰራችሁ ያላችሁ ወንድሞቼ፣ እናቶች፣ አዲስ እስላምን የተቀላቀላችሁ ይሁን በፊት እስልምና ላይ የነበራችሁ የቆያችሁ ወንድም እህቶች፣ የመጀመሪያውና ትልቁ መልእክቴ ወቁል ረቢ ዚድኒ ዕልመን ብሎ አላህ ሱብሐነሁ ወተዓላ ቁርአን ላይ እንዳስቀመጠው አላህ ሱብሐነሁ ወተዓላ እውቀታችሁን ይጨምርላችሁ ዘንድ በየቀኑ ዕውቀታችሁን መጨመራችሁን አታቁሙ። በየቀኑ አንድ ነገር እየተማራችሁ ሂዱ። አነሰ ከተባለ በቀን አንድ ሰዓት ለኢስላማዊ ትምህርት መድቡና እየጨመራችሁ ሂዱ። ምክንያቱም አንዳንድ ወንድሞቼ ላይ የማስተውለው ነገር ለኢስላም መስራት ጉጉቱና ፍላጎቱ በጣም አላቸው። እየሰሩ ነው። ነዓም፣ በደንብ አድርገው እየሰሩ ነው። እንደኔ ካሉት ሰዎች በደንብ ይሻላሉ። ወላኪን በኢስላም በዲን አልኢስላም ላይ ያላቸው እውቀት በሚፈለገው ደረጃ ባለመሆኑ የሚፈልጉትን ነገር ሳያገኙ ሲቀሩ ሳይ ይሰማኛልና፣ ማለት ነው። ስለዚህ ወንድሞች፣ ወንድማዊ ምክር ትሰጣችሁ ምንድን ነው፣ ኢስላማዊ ትምህርትን ለመማር አነሰ ከተባለ በቀን አንድ ሰዓት መድቡና የምትማሩበትን ሁኔታ አመቻችታችሁ የሚያስተምሯችሁን ሰዎች እንኳን አፋልጉን ብትሉ ምንም ችግር የለው፣ ለማፋለግ ዝግጁ ነን ማለት ነው ቢኢዝኒላህ ተዓላ። ሌላኛውና ሁለተኛው ነጥብ የማነሳላችሁ ነጥብ ሰዎች ሰሞኑን እየሰራችሁ ያላችሁትን ድሎችን በደንብ አድርገን እየተመለከትን ነው። እናንተ እየሰራችሁ ያላችሁት በስርዓት ወደ አላህ መንገድ የመጣራቱ ሳትሳደቡ፣ ሰውን ሳትዘልፉ የማይሳደቡ ሰውን የማይነቁሩትን ነው እየተናገርኩ ያለሁት። ሳትሳደቡ፣ ድንበርን ሳታልፉ፣ በስርዓት ሰዎችን እያስረዳችሁ ብቻ ወደ ቀጥተኛው መንገድ ብዙ ሰዎችን ለመምራት ምክንያት እየሆናችሁ ስለሆነ እየሰራችሁ እያደረጋችሁ ያላችሁት ድል እኛ ጋርም ደርሷል። በጣም ደስ ብሎናል። እኛ ወንድሞቻችሁ በጣም ደስ እንዳለን ሁላ አላህም ደስ እንደሚሰኝባችሁ ተስፋ እናደርጋለን። እየሰራችሁ ያላችሁትን ነገር ቀጥሉበት ዳዕዋው። ሶስተኛውና ከባዱ ነጥብ ደግሞ አሁን እንደነገርኳችሁ እያደረጋችሁት ያላችሁትን ድል ለመቀልበስ የሆነ እንቅስቃሴ ተጀምሯል። ያ እንቅስቃሴ ደግሞ ምን አይነት እንቅስቃሴ ነው ካላችሁ ተዋሱ ካለፈህ እግሩ አይለፍህ የሚባል አባባል አለ። እናንተ በማስረጃ ሰዎችን እያስረዳችሁ ወደ እስላማዊ ቀጥተኛ መንገድ መጥራት ስትጀምሩ በማስረጃ እናንተን መሟገትና ፊትለፊታችሁ መቆም ያቃታቸው ሰዎች ብዙ ጊዜ በማስረጃ ነገሮችን እናቀርባለን እያሉ በወጡ ቁጥር ብዙ ሰዎች እያመለጧቸው ስለሆነ እናንተን እልህ ውስጥ በማስገባት እናንተን ሰጣ ገባ ውስጥ አስገብቶ ከኢስላማዊ አስተምህሮት እንድታፈነግጡ በማድረግና የሌላ እምነትን እንድትነኩ በማድረግ እናንተን መንገድ ለማሳት እየሞከሩ ያሉ ሰዎች ስላሉ ተጠንቀቁ። የበሰበሰ ዝናብ አይፈራም። ማስረጃ የሌለው ሰው ሰውን መጣራት ያልቻለ ሰው ድምፁን ከፍ አድርጎ መሳደብ ለሱ አሸናፊነት ነው። ማስረጃ ያለውና ሰዎችን ረጋ ብሎ ማስረዳት እየቻለ ማስረጃውን ትቶ ደግሞ ወደ ሰጣ አገባ ውስጥ መግባቱ ደግሞ ማስረጃ ላለው ሰው ተሸናፊነትን ነው የሚያወርሰን። ስለዚህ ማስረጃ ይዛችኋል፣ እውቀቱ አላችሁ፣ ጥበብ በተሞላበት መልኩ ሌላውን ባልነካ መልኩ ሃይማኖታችሁን በደንብ አድርጋችሁ አስረዱ። አራተኛው ነጥብ ደግሞ ይህንን ስላችሁ ነገሮችን ስርዓት ባለው መልኩ አስረዱ ስላችሁ ሰውን ለመፍራት ወይ ደግሞ ሌላ ሰው እንትን ይላል ብሎ ለመስጋት አይደለም እስላማዊ ትዕዛዝ ነው እንጂ ማለት ነው። ኢስላማዊ ትእዛዝ ከመሆኑን ባሻገር አላህ ስብሓናሁ ወተዓላ እንድነገረን ሁላ ወላ ተስቡ ለዚን የድዑነ ምን ዱን ላህ እንዳለው የሌላውን መንካት ያንተም እንዲነካ ምክንያት ይሆናልና፣ የራሳችሁንም ድንበር ለመጠበቅ የሌላውንም ድንበር ጠብቁ፣ ሌላውንም አክብሩ። ሌላኛውና አምስተኛው ትልቁ ነጥብ ደግሞ ምንድን ነው ካላችሁ፣ ወንድሞችና እህቶች፣ ሌላውን አክብሩ ማለት ደግሞ አላ ስብሓነሁ ወተዓላ ያዘዛችሁን ድንበር እለፉና ከሌላው ጋር ይቅርታ አድርጉልኝ ለዚህ ቃል ተሞዳሞዱ ማለት አይደለም ወይ ደግሞ ሌላው እንደሚፈልገው ሁኑለት ማለት አይደለም ነገሩን በጣም አለስልሳችሁ ልክ ከሌላው እምነት ጋር ልዩነት እንደሌለን አድርጋችሁ ግለጹ ማለት አይደለም ላ ከሌላው ሃይማኖት ጋር ልዩነት አለን ወይ ነአም መቶ ሰማንያ ዲግሪ ነው የምንለያየው ከሁሉም ሃይማኖት ጋር እስልምና ከሌላ ሃይማኖት ጋር ክርስትና ይሁን ከአይሁዱም ይሁን ከሌላው የትኛውም ሃይማኖት ጋር ተቃራኒ ሃይማኖት ነው። አንዳንድ በስነ ምግባር ደረጃ የሚግባባባቸው ነጥቦች አሉ። ነዓም አሉ። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እንዳለው ወላኪም ወላኪን በአቂዳው ደረጃ ስንመጣ ግን አቂዳው ላይ 180 ዲግሪ የተለያየ አራምባና ቆቦ። ይሄን ነገር የሌላ እምነት ተከታዩ ማወቅ አለበት፣ እኛም ማወቅ አለብን። ዳዕዋው ሴክተር ላይ እየሰሩ ያሉ ወንድሞች እህቶችም ማወቅ አለባቸው። እኛና እንትናኮ እኩል ነን አንድ ነን ማለት የለም። እንዲህ የሚባል ነገር ወላኪን ወላኪን፣ ሌላውን መስደብ ሌላውን መዝለፍ፣ ማንቋሸሽ፣ ሌላውን አሳንሶ የማይሆን ድንበር ድንበርን መተላለፍ በኢስላም የተከለከለ ነው። ኢስላማችን ስለሚከለክለን እንከልከል እላችኋለሁ። ይኸው ነው መልእክቴ። በስተመጨረሻ ደግሞ ወደ መጀመሪያው ነጥብ ልመልሳችሁ እና።

የምትሰሩት ነገር ግን ፎሎወርን ፍለጋ፣ ላይክን ፍለጋ ከሆነ ግን አይደለም። አንድና ሁለት ሰዎችን ወደ አላህ መንገድ መጣራት ቀርቶ ሁሉም ዓለም እንኳን እናንተን ተከትሎ እስልምናን ቢቀበል የሰራችሁት ነገር ከአላህ ውጭ ላለው አካል ከሆነ ሌላውን ለማስደሰት፣ ፎሎወርን ለመሰብሰብ፣ ሰዎችን ደስ ለማሰኘትና ለመታወቅ ከሆነ አላህ ዘንድ ስትቀርቡ ወቀድምና ኢላ ማ ዓሚሉ ሚን ዐመል ፈጀዓልናሁ ሀባአን መንሡራ የሚበተንባችሁ ስራ እንዳይሆንባችሁ እባካችሁ ወንድሞችና እህቶች ንያችንን እናስተካክል፣ ንያችንን እናጽዳ፣ ወደ ንያችንን ብንመለስላችኋለሁ። ወንድሞችና እህቶች በድጋሚ እስካሁን ድረስ እያስመዘገባችሁ ያላችሁት ድል ብዙ ወንድሞችን ወደ ኢስላም በመጣራት ብዙ ወንድሞችን እና እህቶችን ወደ ኢስላም በማስገባት እያደረጋችሁ ያላችሁት ነገር ሁሉንም በአላህ ያመኑ ሰዎችን እያስደሰት እንደሆነ እወቁ።

ስልጣን እሰጥሀለሁኝ። አድሚን አደርግሀለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን እሰጥሀለሁ። ስልጣንን ሁሉ አሳልፍ ና በአደባባይ ላይ እዚህ ተቀምጠን ስልጣን እሰጠዋለሁኝ እኔ ትንሿ ላይ እሆናለሁኝ፣ እንደ አንቺ እሱም ትልቁ ላይ አደርገውና ከፍቶ ያስተምር፣ ከእኔ ፊት ማለት ነው። እሱ አንድ ልስከሆ ያውና ሄደሽ ንገረው፣ ነገሩእንዳትቀሪ ንገረው። እየሰማህም ነው ና፣ እኔ የሚወጣ አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣን ሰጠለሁ፣ አንድ ሰው ከተናገረ ብሎክ አድርጋቸው፣ እንደፈልግ ሙስሊሞች ከተናገሩ እሱ እዚህ መጥቶ ከጠየቀ እብርላቸው ካለ ሞትና ትንሣኤውን አድርጌለት ነው የሚሄደው። እዚህ ከመጣ እሱን ያደንቀዋለ ፍጻሜ ነው የሚሆነው። ፋይለን ነው ዘጋለ። ወላሂ እዚህ ሳይ ከሴት የማይወጣ ካል እንዲህ አድርጋለው። ያ ልጅ ስትሳደብ እኔ ፊቱ ላይ የዚህ ልጅ ፊት ላይ ንዴት ነበር ስጠብቅ፣ እነዚህ ናቸው የኛ ልጆች።

ሶስተኛ ነው የሆነ አለይ ሰላም ሶስተኛ ነው የሆነው። በመካከላቸው እንኳን ሌላ ግለሰብ ገብቷል። አንደኛ ድርጎ ያስቀመጧቸው ሙስሊሞች አለ ወዳጅ ይሄ የሆነው ሰላ ሰለም በዚህ መልኩ ተሰብስበዋል ሙስሊም ባልሆኑ አካላት በጣም ምሁራን ብዙ ምሁራን ምናልባት ታዩታ ሰሞኑን ፖስት እየተደረገ ስለሆነ ሙስሊም ያልሆኑ ምሁራን ስላቱ ስላ ሰለም እየሰጡ ያሉ ያሉበትን ምስክርነት ስትመለከት እንዲሁም ስለ ነቢ ሰላ ሰለም ለማውግጉት ነው ሊኖረ የሚገባው ወንድሞቼ፣ የእሳሳቱ የአይሮ ብሽታ የገጠማቸው ሰዎች የሚያወሩትን አንዲት መስመር ይዛችሁ በዛ ሰውን ገምቶ ይልቅስ አንብቡ። እርኩ ተደሰቱ፣ እንደሳቸው ለመሆን ትጉ። ያን ጊዜ እጅ ትሰጣላችሁ፣ ሰላም ትሆናላችሁ። ሰላም ኢስላም ነው፣ ኢስላም ሰላም፣ ሰላም፣ ሙስሊሞች ኢስላም ነው። እውነት ሲመጣ ለምን ትሸሻላችሁ? ዘይሀጉር በጸሎት እንዲያምራል ዘይሀጉር ይላል ጌታ። በጨለማ የሚሄድ የሚሄድበትን አያውቅም። ዘእኩይ ምግባሩ ይጸልእ ብርሃነ፣ ስራው የከፋ ሰው እውነትን ይጣላል ይላል። የከፋ ስራ ስላላችሁ እኮ ነው። በማናውቀው ቋንቋ በአረበኛ ተዳፍኖ ያለ ይህ ጉድ መሆኑን አላውቅም እኔ። ቁርአን ሲባል አንድ የከበረ መጽሐፍ ይመስለኝ ነበረ ለካን የኛ መታረጃ ሞጅድ የተጻፈበት ሕፃናት ሲደፈሩበት የኖሩበት ክታብ መሆኑ አሁን ያወቅሁት የተረዳሁት፣ ሲተረጎም ሲነበብ ሰምቼ እንደኛ ሄን ሲመታ ይህን ስጥ የሚል ህግ ያለበት ነበር ይመስለኝ። እንደኛ መጽሐፍ ቅዱስ በፍቅር ኑሩ የሚል ነበር ይመስለኝ። አሁን ግን ሲገለጽ ለካን እንዲህ ነው። እኔ እኮ ለምንድን ነው የሚጠሉን እላለሁ። ለካን ሲቀሩላቸው ሲተረጉሙላቸው እኛን ጠልነት አድርገው። እንዴ በክብር ተቀብላ ላኖረች ሀገር መሬት ሰጣ አደላድላ ላኖረች ስልጣን ለሰጠች ሀገር ለዚች ኢትዮጵያ ለዚች ኦርቶዶክሳዊት ሀገር ለሆነች ሃይማኖት ነበር ነው የሚገባት። ኤን ተተረጎመላት ግለሰብ የጻፈው የግለሰብ ክታብ ስለሆነ ክታብ ስለሆነ በደንብ እንገልጻለን፣ ወደፊት እንመጣለን። ከዚህ በኋላ የሚሆነው ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው ዚሄር ቃል በአደባባይ ይገለጻል። ዘፈተወ ይስተይ የወደደ ጠጣ፣ የፈለገ ይከተል። እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን እርሱንም እናጋልጣለን። ከዚህ መካከል አንዱ የስድስት ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በዘጠኝ ዓመቷ የውም የእምነቱ መስራች ያጸን ነው ከሰይጣን ጋር እየተመካከለ በጻፈው ቁራን ያጸን ነው። እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሉም አሮ ስተኩል አጽናፈ ዓለም እኮ ይጠፋሉ። የዓለም አጽናፍ ምነው አራቀው እሳ ቢሉ ይላሉ መተርጉማል። የዓለም ዳረቻው የተባሉ አይዛብ ናቸው። ከእምነት ውጭ ናቸውና ለእናንተ ነው የተላክ ነው ለአይዛብ ነው የተላክ። ታያላችሁ። እዚህ ክርስቲያን ልጆች እየመጡ እውነትን እየተረዱ እያወቁ እየሰለሙ ሲያዩ ጊዜ ዝም ማለት አላስቻላቸውም። የሆነ አጀንዳ ፈጥረው ክርስቲያኑን ህዝብ ከእርሳቸው ዘንድ ለመሰብሰብ ያደረጉት ሴራ ነው። ሌላ ምንም አይደለም። የምሬን ነው የምላችሁ። ብታቸኋል አይደለም ላተቀበሉ ትችላላችሁ። ይሄ ግን እውነታ ነው። እኔ የምነግራችሁ ወላ ላዚም ይሄ እውነታ ነው። ሌላ ነገር የለው። ይሄ በዚህ ሌ ሊያስቆምኝ ፈልገው ከሆነ በዚህ አጀንዳ ምናምን ብ እኔንም አያስቆምኝም። ክርስቲያኖችንም ልጆች እውነትን እንዳይረዱ ሊዘጓቸው አይችሉም። ይህ ትውልድ ነው። አልሐምዱሊላ አይምሮ ያለው ትውልድ ነው። ማገናዝቦ፣ ሰምቶ እውነትን ተረድቶ ወደ እውነት የሚመጣ ህዝብ ነው። ይወጣቸዋል አይደለም። እና ለማንኛውም ይሄ ሰው አይገድልም ወላሂ ምንም ጫፉ እንደማይነካ ያውቃል እኔ የሚየረው መነግራቸው ጫፉ አይነካ አይገድልም ይህን አውቀው አጀንዳ ሊፈጥሩባቸው ነው ይገደሏቸው ይላሉ ወይ ላ እንደዚ አይደለም ነቢያችን ሰለላሁ ዓለይሂ ወሰለም ብዙ ሰው ሰድቧቸው ነበር ከሃዲያኖች በጊዜያቸው ነገር ግን እነዚህን ሰዎች ነቢያችን ሰለላሁ ዓለይሂ ወሰለም አላሁመ ግፍር ለሁም ፈኢነሁም ላ ያዕለሙን ብለዋቸዋል መስደብ ብቻ ይመስላል

አላሁ መግፊር ለሁም ፈኢነሁም ላይ ያዓለሙን ይሏቸው ነበር። እነዚህን ከሀዲያን ያደሟቸውን ያቆሰሏቸውን ስደ ብቻ አይደለም እያልኩኝ ነው። ጥቃት አድርሰባቸው አቅስሏቸው፣ ሂደው አምላክ ያላሁ ወይ ለሕዝቦቼ ይቅርበልላቸው ስለማያውቁ ነውና ይሄን ያደረጉት ይሉ ነበር። ልክ እንዲሁ ጠረጉና ምን አሉ ባዩአቸው ጊዜ አቅስሏቸው፣ አድብታቸው ሲሄዱ ፍ ሸጆ ነቢይ ብለው አዘኖላቸው ህዝቦች መቼ ነው ታዲያ የሚድኑት ነቢያቸውን እያቆሰሉ? ብለው ተናገሩ።